በመላው ኢትዮጵያ የተደበቁት ሰጦችን በመፈለግ ላይ የሚገኘው የኢትዮጵያን አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ ሲደርስ ደማቅ አቀባበል ተደርጎለታል። በአቀባበል ስነ ስርዓቱ ላይ ዶክተር መስፍን መንዛ የአርባ ምንጭ ከተማ ከንቲባ እና የከተማው ከፍተኛ አመራሮች ተገኝተዋል። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ አርባ ምንጭ ከተማ በመጀመሪያ የውድድር ቆይታው በደቡብ ሙዚቃዎቹ የሚታወቀው ድምጻዊ ተስፋ የታየና ድምፃዊ ተሳምራው የታዘነ በዳኝነት ተሰይመዋል። በተጋባዥ ዳኝነት በአርባ ምንጭ ከተማ የጥበብ እንቅስቃሴ ውስጥ የረጅም ዓመት ልምድ ያላት ኢንስፔክተር ሰራይ ታደሰ ትሳተፍበታለች። የአርባ ምንጭ ከተማ ከንቲባ ዶክተር መስፍን መንዛ በተፈጥሮና ባህላዊ መስህቦች የምትታወቀው አርባ ምንጭ ከተማ መልከ ብዙ የጥበብ ትሩፋቶች መገኛ መሆኗን በመጥቀስ ጠቢባንን ለመፈለግ ትክክለኛው ቦታ እዚህ ነው ብለዋል። ሉደሬ ጋሞ ጎፋ ኦቻ አርባ ምንጭ መዝዲን ካርሲየትስ አባያ ጫሞ ሞለ ይህ ዜማ ለበርካታ ኢትዮጵያውያን ዘንድ የሚዘም የሚወደድና የሚታወቅ የጥበብ ስራ ነው። በርካታ ጥበብ ሀብት ባለቤት የሆነው የጋሞ ሕዝብ ካፈራው የሚዳሰሱና የማይዳሰሱ ጥበቦች መካከል ለደስታ ለሀዘን ለሀገር ሰላም አንድነትና ፍቅር፣ ለስፖርት በድምፅ ቅላጽ የተሰሩ ዜማዎች ውዝዋዜዎችን ጨምሮ በክብሮ የሚለበሱ የድንጉዛው ልብሳችን የብልኮና ኩታ እንዲሁም በእጅ ፈትል ሽመና የተሰሩ ማራኪ የሀገር ጥበብ ስራ የሚጠቀሱ ናቸው። የኢትዮጵያ አይዶል ጉዞ ጥበብን ፍለጋ በኢትዮጵያ እጅግ ከፍተኛውን የሙዚቃ ውድድር ሽልማት ከአጓጊ ድሎች ጋር ይዞ በመላው ሀገሪቱ እየተንቀሳቀሰ ይገኛል።